ሄጂ አሞኝም ምን መንቀሳቀስ አቅቶኝም ወንም ትንሽ እያለች እየመታችኝ ያለች ቁፍና ማላስገባኝ አለች። ቢሮ ሙሰጂን ስራት እምቢ አለኝ እምቢ አለች። ሀገር አዲስ ወደ ስደት ለማምጣት ያሰባችሁ እንዲሁም ደግሞ እህቶቻችሁን ለማምጣት ያሰባችሁ እህቶቼ ይሄን ቪዲዮ እስከመጨረሻው አዳምጡት። እንዲሁም ደግሞ መዳም ቤት አዲስ የመጣችሁ እህቶቼ ይሄን ነገር ከማድረግ ተቆጠቡ፣ ማለት ነው። ለምን እንደዚህ አይነት ነገር ሰርታችሁ ካስለመዷቸው እናንተ ህይወታችሁ ለአደጋ ላይ ይወጥቃል። ሁሌም ያ ነገር በቃ ከስራችሁ ጋር እንትን በቃ እንደ ኖርማል ነገር አይተው እናንተ እንኳን ብትታመሙ ችግር ላይ ብትወድቁ አላደርግም ብላችሁ ተመልሳችሁ ብትሉ ማስሚያቸው ጥጥ ነው ማለት ነው። እና አሰላም አሌይኩም ወራምቱ ላይ በረካቱ ዱ ቤተሰቦቼ፣ እንዲናች ሰላምናችን ይገውሉ ሰላም ነው አላስበነ ታላ በያላችሁበት ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርግልን። ያልኩ የሚተለመደ ወደ ስዲዮ መጥቻለሁ ማለት ነው። ሀባቢ፣ መግቢያ ላይ እንደሰማችሁት በአሁኑ ሳት ላይ አዲስ የሚመጡ እህቶቻችን ብዙ ችግር ውስጥ እየገቡን ያሉት እንዲሁም ደግሞ ከመጡ በኋላ ደግሞ ከሀገር መጥተው አልመውት የሚመጡት ነገር ሌላ ነው። ከመጡ በኋላ የሚያጋጥማቸው ነገር ሌላ ነው። እንዲሁም ደግሞ ለመስራት አላማ ያላቸው እህቶቻችንም ደግሞ አንዳንድ እንትን ስራ የማይሰሩ ልጆች በሚሰሩት ስራ ሁሉም ሰው እንደዛ እየመሰላቸው አረቦቹ በጣም መጥፎ ስራ እየሰሩ ነው ያሉት። እንዲሁም ደግሞ አረቦቹ ጋር ለመወደድ ብላችሁ የምትሰሯቸው ነገሮች ራሳችሁ ላይ ችግር ነው የሚያመጣባችሁ፣ ማለት ነው እና መብትና ግዴታችሁን ለይታችሁ ማወቅ አለባችሁ ብዬ አስባለሁ። ለምን ከአረቦቻችሁ ለመወደድ አረቦቻችሁ እንዲወዷችሁ ብላችሁ የምትሰሯቸው ነገሮች በኋላ ላይ እንደ ኖርማል ነገር ታይቶ እናንተ እንደ ግዴታ ሆኖባችሁ በኋላ ላይ የምትጡበት መንገድ የምታጡበት ጊዜ ይኖራል ማለት ነው እና በአሁኑ ሰዓት ላይ ደግሞ አብዛኛው ከሀገር የሚመጡ እህቶች የመስራት አላማ የላቸውም። ሁሉም እያልኩ አይደለም። ከመቶ ዘጠናው እዚህ ሀገር የሚመጡ ልጆች ከሀገር ደላሎቹ ብሎ የሚያመጧቸው ነገር ሌላ ነው። እዚህ ከመጡ በኋላ የሚያጋጥማቸው ነገር ሌላ ሲሆን፣ ስራ የመስራት አላማ አይኖሯቸውም ማለት ነው። ብዙዎቻቸው ደግሞ እዚህ ስደት ሀገር ላይ በአሁኑ ሰዓት ላይ የሚመጡ አጠቃላይ በማለት እንትን ማለቴ ህፃን ናቸው። ገና እንትን ትልቅ ያልሆኑ አስራ ምናምን ቤት ያሉት ናቸው። አብዛኛው ጎረቤት የጎረቤት ልጅ ስደት ሀገር ላይ ስላለች አረብ ሀገራት ላይ ስላለች፣ ብቻ እኔም ሄጄ እሱ ያሰረችው ነገር መስራት አለብኝ ብሎ የሚመጡ ልጆች አሉ ማለት ነው። ምንም ሳይቸግራቸው ምንም እንትን ነው ስደት ሀገር ላይ መጥተው ችግር እንኳን ቢያጋጥማቸው መቋቋም የማይችሉ ልጆች እየመጡ ችግር ውስጥ እየገቡ ነው ያሉት ማለት ነው እና እኔ ከዚህ በፊት ሁለት ጓደኞቼ እህቶቻቸውን ስደት ሀገር ላይ አንዷ በጠላብ፣ አንዷ ደግሞ በእንትን በዚህ የአራ አምጥታት ነበረ ማለት ነው። ብር ብዙ ብር ከፍለው ሁለቱም አምጥቷቸው አንደኛዋ ጠለቤት ሄደች፣ መዳሜቷ ወሰደቻት። ሌላይቱ ደግሞ ወደ እህቷ ጋር መጠች ማለት ነው። እና ከመጠች በኋላ እስከ 15 ማምን ጊዜ ከቤት ውስጥ ተቀምጣ፣ መጨረሻ ላይ ግን ስራ መግባት ስላለባት እህቷም የራሷን ስራ ለመመለስ ስለፈለገች እሷን ስራ ቤት ላከቻት ማለት ነው። ከዛ አረቢቷ ስሪ ያለቻትን ነገር ትታ ያላለቻትን ነገር እየሰረች፣ አረቢቷ ስሪ ስትላት እምቢ እያለች መጨረሻ ላይ ግን እንደ እብድ አደረጋት። ማነው የጭንቀት ብዛት እንደ እብድ በቃ አበደች ማለት ይቻላል። ገብቷችኋል? አውቃ የሆነ ነገር ሰው ላይ ትወረውራለች። መዳሞቹ በጣም ፈሯትና አምጥተው ነው እንትን ውጭ አውጥተው ነው የጣሏት። መጨረሻ ላይ ግን ታክሲ ሄዶ መጣት በጣም ልጅቷ ጸባዩ ተቀየረ። በጣም ጭንቅንቅ አለች። በቃ እንትን ሰው ሲይዛት ሰው ሲያያት ለምን ታዩኛላችሁ እያለች መደባደብ ጀመረች ማለት ነው። እና ጸባያ ሁሉ ተቀየረ። ከዛ አብዳለች ብለን እዚህ ፕሮሰስ ተጨርሶላት ወደ ሀገር ገባች ማለት ነው። ያንን ብር ሁሉ ከስራ አስራ ምናምን ሺ ሪያል ከስራ አስራ አምስት ሺ ሪያል በሉት ያን ሁሉ ብር ከስራ አምጥታት መጨረሻ ላይ ግን እንኳን ሰርታ ልትከፍላት ይቅርና ለራሷ እንኳን የሆነ ነገር ሳትይዝ ሳታረግ እንደ እብድ አዘረጋት እና ወደ ሀገር ገባች ሀገር ስትገባ ጤነኛ ናት ተባለ ማለት ነው እና አንዳንድ ልጆች ወደ ስደት ሀገር ላይ የሚመጡት ጎረቤት የጎረቤት ልጅ ስለመጣች ምንም አይል አላማ ሳይኖራቸው ብቻ አንዲት የአረብ ሀገር ሴት ሰርታ ብዙ ለፍታ ለቤተሰቦቹ የሆነ ነገር ከሰራች እኔም እንደ ሷ ሄጄ መስራት አለብኝ ብሎ የሚመጡ አሉ ማነው ከመጡ በኋላ ደግሞ የሚያዚ አስበው የመጡት ነገር ሌላ ነው በተለይ ደግሞ ሀገር ያሉ ሰዎች እኛ እዚህ ሀገር ላይ ብሩን በቃ በነፃ የምናገኝ ነው የሚመስላቸው የሆነ በቃ ህይወታችን ተማልቶልን እንዲሁ በቃ ተቀምጠን የምናገኝ ነው የሚመስላቸው ማነው አጠቃላይ ቤተሰብ እና ብዙ ጊዜ ብር የለኝም ስትሉ አምኗችሁም ጭራሹኑ ነው ማለት እንዴት ታጭያለሽ እንዴት አይኖርሽም ስራ እየሰራሽ አይደለም ወይ ነው የምንባለው ገብቶችኋል እና ሀገር ያሉ ሰዎች እኛ ብሩን የምናፍስ ነው የሚመስላቸው ለዛ ነው እዚህ ሀገር ከመጡ በኋላ ከሀገር አስበው የሚመጡት ነገር ሌላ ነው። እዚህ ከመጡ በኋላ የሚያዩት ነገር ሌላ ነው። እህቴ ሀገር ሆነ ወላሂ፣ አሁን ጣይፍ ነው ያለችው ገና አመት አልሞላትም። ሀገር ሆነ እህቴ ታይ እንዳት መጪ ስደት ሀገር ላይ መጥፎ ነው። በተለይ ደግሞ ጠለብ ሲሆን በጣም ከባድ ነው። አትምጪ ብዬ ከልክያት እኔ ወላሂ ላዚም የሆነ ነገር ፈልጋ እዚህ ሀገር በምትመጣበት ብር ሀገር ላይ ሆና የሆነ ሱ ከፍታ እንድትቀመጥ ነበረ ምፈልገው ለምን እኔ ያሳለፍኩትን ጭንቀትና መከራ አንደኛዋ ሄቴ አሳልፋለች አሁን ደግሞ ትንሿ እንድትደግመው ስላልፈለግኩኝ ታያልኩና አባቴንም እንድትመጣ እንዳታረጋት ብዬ ነገርኩት ማነው ቁራን እየቀረች ነው ማሻላ ትምህርቷን በስነስርዓት እየተከታተለች ነበረ ተነቀበች በገና ህፃን ሆኗ ነው የተነቀበች ማለት ነው። ለዛ በቃ ትምህርቷን እንድትጨርስና የሆነ የሆነ ጥሩ ነገር እንድትሰራ ስለፈለግኩኝ እንድትመጣ አልፈለግኩም ማለት ነው። መጨረሻ ላይ ግን እኔን ሳታማክረኝ ሳትነግረኝ፣ ቤተሰብ እኔን እንደ ጠላት አይተወኝ በቃ እኔ የእሷን ርዝቅ የሚቆርጥ መስሏቸው ለእኔ ሳይነግሩኝ ማለት ፕሮሰስ እንደጨረሰች ሳላቅ፣ ወላሂ ነው የምላችሁ፣ በጠለብ ፕሮሰስ እንደጨረሰች ሳላቅ ምማቼ እንትን ያንን ፓስፖርት እንዳወጣች ሳላቅ። መጨረሻ ላይ ግን እዚህ ሀገር ላይ መታ መዳሟ ቤት ሆና ደወለችልኝ። ማለት በገበች ባንድ ቀኗ ደወለችልኝ። ከዛ እኔ የት ሀገር ስልክ ነው ብዬ ዝም አልኩት። መጨረሻ ላይ ግን ደጋግማ ስትደውል አነሳሁት። ከዛ ህቴ እኮ እኔ ነኝ እኔ ህትሽ ነኝ፣ ህቴማ አለማ ነኝ። ከዛ ወላ የደነገጥኩት ድንጋጤ እኔ ነኝ። አማቁ እኔን እንደ ጠላት እንደ መጥፎ ነገር አይተው እኔ ታይ እያልኩኝ እኔ ለምን እየተቸገርኩትን ያሳለፍኩትን መከራ የመዳን ቤት አጥቤ ስንት አይነት ፈተና አልፎብኝ ያየሁትን ነገር እንዳታይ ነበር የፈለግኩት። እሷ ግን እኔን እንደ ጠላት አይታኝ፣ በቃ እኔ ለምን እሷ እንዳትለወጥ እሷ የተሻለ ነገር እንዳይኖራት፣ ብር እንዳትይዝ የፈለግኩ ነው የመሰላቸው ቤተሰቦቼ ና ከመጠች በኋላ ምን ነው በቀራብኝ አንቺ ያልሽኝ ነገር በሰማሁ ብላ ነውሪ ያለችው እኔ አያገባኝም። መተሽ አልቀጥ ብለሽ ስሪ ጠፋለሁ ቤት ቀይራለሁ ስትል አፍሽን ዘግተሽ ስሪ ነው ያልኳት። ወላሂ ለአዚ ፊት እራሱ አልሰጠዋትም። አፍሽን ዘግተሽ ስሪ፣ ለመስራት ነው የመጣሽው። የመጣሽበትን አላማ አሳግተሽ ወደ ሀገርሽ ግቢ፣ ይሄ ጠፋለሁ ቤት ቀይራለሁ ምናምን አያስፈልግም ነው ያልኳት። ስራው ቢበዛባትም ሰዎቹ አልሀምዱሊላህ እንደ መጠች እቃማውን አስተካከሉላት። ስልክ ገዙላት፣ እንትኔት ታስገቡላት። አሁን ላይ ቁርአን እየቀረች ማሻአላህ ጥሩ ህይወት ነው ያለችው። ግን ስራ ይበዛባታል በጣም ሰዎቹ ይጨቃጨቃሉ። ግን ሆኖም በቃ የመጣንበትን አላማ መስራት ነው ለመስራት ነው የመጣ ነው። ግዴታ መስራት አለብን የመጣንበትን አላማ ማሳካት አለብን ብዬ ነው የማስበው። ስለዚህ እህቶቼ ከመምጣታችሁ በፊት አለማችሁት የምትመጡት ነገር እና እዚህ ከመጣችሁ በኋላ የሚያጋጥማችሁ ነገር ሌላ ስለሆነ ግዴታ ሰብር አድርጋችሁ ማሳለፍ አለባችሁ ብዬ ነው ማስበው። በተለይ ደግሞ አረቦቹ አንዳንድ ጊዜ ከአረቦች እሺ እሺ እንድትሏቸው ይፈልጋሉ። አትሰሩ እንኳን ጥሩ ፊት እንድታሳዩቸው ይፈልጋሉ። በተለይ ደግሞ ሲያዟችሁ ፊታችን የምታኮሳትሩ ከሆነ የምትገላመጡ ከሆነ በቅልቅ ውስጥ ይገባሉ። እንደውም የበለጠ እንዲያደክሟችሁን የበለጠ ያዟቸዋል። ጠይብ አብሽሬ ምናምን ጠይ ሲጠሩ ራሱ ኋላ ስትሏቸው ማሻል እንዴት ደስ እንደሚሏቸው ማለት ነው። እና እነሱ ብልጥ እንደሆኑ እኛም ብልጥ ሆነን ከእነሱ ጋር ተስማምተን ለአንድ ለአንድ ወር ለሁለት ወር ሊከታተሉን ይችላሉ። ከኋላ ከኋላችን ሊሄዱ ይችላሉ። እስከሚያምኑና ስራችንን በደንብ አውቀን እስከምንሰራ ድረስ ይከታተሉናል። ግን አንድ ሁለት ወር ከሰራችሁ በኋላ፣ ከዛ በኋላ ግን ስራውን ሰራችሁት አልሰራችሁት ዞር ብሎ የሚያያችሁ የለም ከፊት ለፊት ያለውን ስሩ እንጂ ሌላውን መች ሰራሽ ማች ተነሳሽ ምናምን አይባልም። ገብታችኋል? አረቦች አንዴ ጥሩ እናንተ ጥሩ ከሆናችሁ አረቦቹ በጣም መልካም ናቸው። የምትገላመጡ የምትኮሳተሩ፣ የሆነ ነገር ሲያዟችሁ የሆነ በቃ መጥፎ ፊት የምታሳዩ ከሆነ አረቦች በጣም መጥፎ ናቸው። ስለዚህ ብልጥ ሆናችሁ አረቦቹ ክፉ እንኳን ቢሆን እናንተ በጸባይ አረቦችን ስትይዟቸው አረቦቹ ራሱ ይስተካከላሉ። በአይነኝና አላህ ይጠብቀን። መልካም ስራ ያጋጥመን፣ ከክፉ ነገር ይጠብቀን። የወጣንበትን አላማ አሳክተን በሰላም ለሀገራችን አላህ ያብቃን። ሁላችንም የምንወዳቸውና ምንፈልጋቸውን ሰዎች ሳይለየን በሰላም ያገናኘን ነው የምለው። ሀባይቢ፣ የዛሬ ቪዲዮ ይህን ይመስላል። ስለ ተከታተላችሁን ያመሰግናለሁ። አላህ ይጠብቃችሁ። ሰላማችሁ ይብዛ። ወዳችኋለሁ። ክርስቲያን ወገኖቼ፣ ሙስሊም እህቶቼ፣ ሁላችሁንም ወዳችኋለሁ አላህ ደግሞ ከኔ በላይ ይውደዳችሁ። አላህ ያበጣንበትን በትን አሳክተን በሰላም ለሀገራችን ያብቃና ከረዱናችን ያሳምርልን። ሰላም አለይኩም ወረህመቱላሂ ወበረካቱ። ቪዲዮን ግን ላይክ ሼር አድርጎት እሺ ሀባይቢ።